በነ ዘላለም ዙሪያ እንግዲህ እንደኔ እየተጨነቃችሁ ያሰባችሁ እንኳን ደስ ያላችሁ፣ እንኳን ደስ ያለን። የምር ብዙዎቻችሁ የትናንትናው ቪዲዮ እንደኔ አስደንግጧችሁ በጣም ተጨንቃችሁ አስባችሁ በኮሜንት እየገለጻችሁ ነበረ። የምር እንኳን ደስ ያላችሁ። ወገኖቼ የምሬ ነው የምላችሁ። በጣም ነው ደስ ያለኝ። እንግዲህ ያው ነስራይን በጽሁፍ መልእክት አስቀምጧ ማለት ነው። ያያችሁ ማየታችሁ ይሆናል። ላላያችሁም ደግሞ ለምን አላበስራችሁም ሼር አላድርገውም ብዬ ነው እንግዲህ ይዤላችሁ የመጣሁት ማለት ነው። አልሐምዱሊላ እኔ በጣም ነው ደስ ያለኝ ማለት ነው አሰላሙ አለይኩም ወረመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ ደና ናችሁ እኔ ደና ነኝ አልሐምዱሊላ እናንትም እናንተም በያላችሁበት ሰላማችሁ ብዝዝት ይበል እያልኩኝ ማለት ነው እንግዲህ ወደ ገደደው ሊሄድ ማለት ነው ወደ መጣሁበት ግን ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያሉ ናቸው ቤተሰቡ ነው ማለት ነው ውድችዬ እንግዲህ ነስራይ ምን ብሏን መሰላችሁ? ውድ ቤተሰቦቻችን እንደምን ዋላችሁ? ነገሮች ባለመመቻቸታቸው ያለውን ነገር ላሳውቃችሁ አልቻልኩም። ሁላችንም ሰላም ነን፣ አትጨነቁ። በነገው ቪዲዮ ስለተፈጠሩት ነገሮች እናሳውቃችኋለን ብሏን ማለት ነው። የምር እንደዚህ ይጨነቃሉ ያስባሉ ብለው ለራሱ እንደዚህ ደህንነታቸውን ማሳወቃቸው ለራሱ የምር ምን ያህል ለሰው ልጅ እንደሚጨነቁ ምን ያህል ለሰው እንደሚያስቡ ነው የሚያሳየው ማለት ነው። የምድሬ ነው እነሱ በጣም ይለያሉ። እና ታዳ ለነሱ ያልተጨነቅን ለነሱ ያላስብን ለማን እናስባለን? የምር ራሳቸው መስዋዕት እያደረጉ ለህዝባቸውና ለሀገራቸው ለፍትህ፣ ለሀቅ፣ ለእውነት እየሰሩ የሚገኙ ወንድሞቻችን ኢንሻላህ ነገ ደግሞ ዘላለምና ሉሌ ምንም ነገር ሳይሆኑ ምንም ሳይቆስሉ ራሱ መስፍኔ ራሱን በራሱ ተኩሶ መቶ ነው ይዘ ነው ወደ ሆስፒታል ይሄር ነው የሚል ዜና ምን ሰማ ያድርገን፣ ማለት ነው ደግሞ ፈጣሪ ያሰማናል ኢንሻአላህ ማለት ነው። ለአላህ ምንም የሚሳነው ነገር የለም። ሉሊና ዘላለም ምንም ነገር ሳይሆኑ ምንም ነገር ሳይሆኑ ራሱ መስፍኒ ራሱን በራሱ ተኩሶ መጥቶ ነው ወደ ሆስፒታል ይወሰር ነው ብለው እንደሚሉን ደግሞ ተስፋ አደርጋለሁ። ኢንሻአላህ ዱዓና ጾለታ አድርጉ እሺ። እና ላቸዋለሁኝ። ለማንኛውም ይሄ ለራሱ በጣም ደስ የሚል ዜና ነው ውዶችዬ ማለት ነው። በጣም ደስ ብሎኛል እኔ። የነገውን ደግሞ ፈጣሪ ያውቃል ኢንሻአላህ። ነገ ደግሞ ከዚህ የበለጥ ደስታ ከዚህ የበለጠ ማለት ነው ዘላለም እና ሉሌ ምንም ነገር ሳይሆኑ ራሱ መስፍኔ ራሱን በራሱ ተኩሶ መጥቶ ነው ይዘነው ወደ ሆስፒታል ይሄር ነው ብለው እንደሚሉን ተስፋ አደርጋለሁ። እናላችኋለሁ ውድ ቤተሰቦች እንግዲህ ይዤላችሁ የመጣሁት ይሄን ይመስል ነበረ እ ይሄ ለራሱ መስማቱ ቀላል አይደለም። ደህና ነን ሰላም ነን ሁላችንም፣ አትጨነቁ ብለው ለራሱ ማለታቸው ጥሩ ነገር ነው ማለት ነው። የነገውን ደግሞ ያው ፈጣሪ ያቃል። ነገ ደግሞ እንዳልኳችሁ ዘላለም ና ሉሌ ምንም ነገር ሳይሆኑ ምንም ነገር ሳይቆስሉ ራሱ መስፍኔ ራሱን በራሱ መጥቶ ነው ብለው እንደሚመጡ ተስፋ አደርጋለሁ እና በድዋ በጾለት አንረሳሳላችኋለሁኝ። እን ወንድሞቻችን እንደዚህ የሚለፉት የሚደክሙት ለህዝብ፣ ለሀገር ብለው ነው። አላህ በሄዱበት ሁሉ አላህ ይጠብቃቸው ሰላም ያድርጋቸው የምር እና እላችኋለሁ ለማንኛውም ውድ ቤተሰቦች ሰዎቼ የነበረን ቆይታ ይህን ይመስል ነበር ነገ ደግሞ በአስደሳች በጥሩ ዜና እንደምንገናኝ ተስፋ አድርጋለሁ ሰላሙን ሁኑልኝ ሼር ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ያልሆናችሁ ቤተሰቡኑ አበረታችሁኝ ላችኋለሁ ይላችኋለሁ ውዶቼ ማለት ነው አመሰግናለሁ